ነው ፍቅር ወይ የኔ ፍቅር ጉድ ሞርኒንግ ጉድ ሞርኒንግ ጉድ ፍቅር ጉድ ሞርኒንግ ማይ ላቭ ጉድ ሞርኒንግ ማይ ላቭ ቡና ፊልን ቡና ቡና ቡና አሁን መጣ የነበረችው ዜድ አንድ ያስገብኝ ገረድ ያስገባሽና፣ የት ላስገባሽ? አላስገባሽም። አሁን እሺ፣ ሪቴ እያው አሁን እንት ገሪው ታላልሽ። በቃ አንቺ ንገሪው ትንሽ እንኳን መመረቅ አድርግላት። መመረቅታ ሁለቱ አስር ያርገው፣ አንዱ እንኳን እንትን ያርገው። በማርያም አረ በስመ አብ በማርያም አትበይኝ። ዋ ምን ነው ስም ቅዱስ ደ አምላክ ስላሴ ቡና ፊት ገንዬ

ህዝቤ ሆይ፣ ወዬ በሉኝ። አሽቃባጭ ናችሁ ሆይ ስላችሁ፣ አዎ በሉኝ። አዎ አንዱ ሲመጣል አንዱ አዎ ነን ትክክል

ጠላቶቼም ምናምንም ልትኖሩ ስለምትችሉ ከብሎክ ፈታችኋለሁ። ዛሬ ቁጭ ብዬ እየፈተኋቸው አድራለሁ። ከብሎክ ጠላቶቼም ምን ብትሆንም ታብታብ እንድታረጉ አሸናፊ ነኝ ተሸናፊ እንድታዩ ከብሎክ ዛሬ የፈትቻቸው አድራለሁ። ፌክ አካውንትም ምን አካውንትም ሳሪም ትሰጠኛለች አንቺ ጋር አንቺ ከሰጠው አንበሳው ሳይሆን ይመጣ እግሩ ነው የሚመጣው። እና እሑድ ነው ጌሚ ዲሰምበር 7 3 ቀን ቀረው። አንድ ሰው እንዳይቀር በታፕ ታፕ። እኔ ግዴታ ጊፍት ስጡኝ ሳፖርት ምናምን ነው ታፕ ታፕ። ለራሱ ጊፍት ነው ራሱ ጊፍት ከሚሰጡ በላይ የናንተ ነው። አዎ ለምን ጊፍት ጊፍታቸው ነው የሚሰጡ። እናንተ ግን እጃችሁ እየታመመ ነው ታብታ የምታደርጉት። እቺ እጃችሁ ጣጣ ጣጣ ጣጣ ጣጣ እያደረጋችሁ ጊፍት ስም የሚሰጥ ስትት አድርገው ላጥ ነው የሚለው እና ከብሎክ ስንት ህዝብ ነው የሚያለው? ከአንድ ሺህ በላይ ህዝብ አለ። አውጣዋለሁ ከብሎክ መጥቶ ይ ጋይ ስታብታብ አድርጉ እንጂ ስታብታብ አድርጉ። ውደቼ ውደቼ ፍቅሮቼ፣ ቤቱ ደግሞ መርቁት፣ መርቁት እና እሑድ መጣችሁ። እሑድ ስንት ሰዓት ትመጣላችሁ? በኢትዮጵያ ሁለት ሰዓት ነው የምትመጡት። መርቁት በእናትህ። እና በኢትዮጵያ ሁለት ሰዓት ከምናምን በብሄሩት ደግሞ ሰባት ሰዓት ተኩል ሀያ ጉዳይ ለስምንት ነው የምትመጡት። አንድ ሰዓት ለታብታብ ብቻ ትበቀናለች።

ጋይስ ተብታብ አድርጉ እንጂ ተብታብ አድርጉ። ደች ፍቅሮቼ፣ ቤቱ ደግሞ መርቁት፣ መርቁት። ለአሌክስ ቢሆን ስጡት። መርቁት፣ ቤቱ መርቁት፣ በእናታችሁ